ሰላም ውድ ተመልካቾቻችን እንደምን አላችሁ? ዛሬም እንደተለመደው ከጨፌ ወጣቶች ሁለገብ ህብረት ስራ ማህበር በወቅታዊ ጉዳዮችና ስለ ማህበሩ የስራ አፈጻጸም ሁኔታ ለመወያየት እንግዳ ይዘንላችሁ ቀርበናል። ከእንግዳችን ጋር ጥሩ ቆይታ እንድታደርጉ እንጋብዛለን። እሺ ክቡር ፕሬዚዳንት፣ ጥሪያችንን አክብረው እዚህ ስለተገኙ እናመሰግናለን። እስቲ ራሱትን ለተመልካቾቻችን ያስታውቁልንና ወደ ዛሬ ውይይታችን እንገባለን። አመሰግናለሁ ስለ ጨፌ ወጣቶች ሁለገብ ህብረት ስራ ማህበሩን እንዲተነትን ወይም ያለንበትን ሁኔታ እንዲያብራራ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። እኛም ጥራችንን አክብረው እዚህ ስለተገኙልን በጣም እናመሰግናለን። ወደ ጥያቄዎች ስገባ የማህበሩ የስራ አፈጻጸም ምን ላይ ነው ያለው? እንዲሁም ለአባላቱና አባል መሆን ለሚፈልጉ ሰዎች የማህበሩ አቀባበል ምን ይመስላል? አመሰግናለሁ ጨፌ ያው እንደምታውቀው ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ውድ ጨፌ ሚዲያ ተከታዮችም እንዲሁም ጨፌ አባላቶች የሆናት በሙሉ እንደሚያውቁትና ከዚህ በፊትም እንደሚያስታውሱት እንግዲህ ማህበራችን ከተመሰረተ በአጭር ጊዜ ውስጥ ትላልቅ ጀብዱ ጀብዱ ስራዎችን ሰርቷል። ከዚህ አንጻርም ጨፌ ራሱን የቻለ ኢኒሼቲቭ ነው፣ ራሱን የቻለ ተቋም ነው። ተቋሙ አቋቋሙን ጠንካራና ወደፊትም ረጅም ራዕይ ይዞ እየሄደ ያለ እና ወደ እድገት ጎዳና እየገሰገሰ የሚገኝ ማህበር ነው። ምንም እንኳን የተለያዩ ፈተናዎች የተለያዩ ተግዳሮቶች ቢኖርም እንኳን ተግዳሮቶቹን ሁሉ ሰብሰብ አድርጎ ወደ እድል በመቀየር ትግሎችን በሙሉ ወደ እድል በመቀየር እየሰራን የምንገኝበት ይሆናል። ጨፌ ሁል ጊዜ በሁሉም ነገሮች ውስጥ እንደ ቅመም ይገኛል። ስለዚህ ማህበራችን ከተመሰረተበት ጊዜ ጀምሮ ከአላማችን ዝንፍ ያላል ነው። የህብረት ስራ ማህበራትን በቅጡ በመረዳት ህብረት ስራ አዋጅን፣ መመራዎችን የተለያዩ ተልእኮችን እየወሰርን ራሳችንን እየፈተሽን በደከመ ጎነ እየሞላን ጎድሎን እየሞላ ነው። ከሞላ በኋላ ደግሞ በሞላው ልክ እንቅስቃሴ እያደረግ ነው ከሁሉም ጋር ከኔ አንተ ትሻል ከሚል እሳቤ ይዘን የምንሄድ ይሆናል ማለት ነው። ስለዚህ ጨፌ ወደ ጨፌ ስንመጣ ጨፌ ወጣቶች ሁለገብ የህብረት ስራ ማህበር በአሁኑ ወቅት የሚገኝበት ቁመናው ምን ይመስላል፣ ድምፅንስ ለምን ዘጌት ታደረገ የሚለው ኮንክሬት የሆነ የተያያዙትን የምታይ ማስረጃ ያለውን ነገሮችን በመያዝ የምንንቀሳቀስ ይሆናል ማለት ነው። ይህም እንግዲህ ያው አንደኛ ከተማ አምቦ ሁለተኛ ትምህርት ቤትን ከፍትናል። ሁለት ትምህርት ቤቶች አሉን። ከኬጂ እስከ ግሬ ድረስ ያሉትን ግንባታውን አጠናቀናል። አሁን ለምርቃትና ለፊኒሽንግ እየተዘጋጀን ያለ ነው። እዚህ በሸገር ውስጥም ደግሞ በፉሪ ክፍለ ከተማ ወረዳ ገዳፋጂ ቆርቄ አካባቢ ላይም ስምንቱን የሰራናቸው የገነባናቸው ሸሄዶቻችን ውስጥም በጥሩ ሁኔታ እንቁላልም፣ እንዲሁም ወተት ታውጾቹም እያሰፋን እንገኛለን ማለት ነው። ብቻም አይደለም ያው ምርቶችን እናመርታለን። ሁል ጊዜ በክራይ ሁል ጊዜ በተለያየ መንገድ መዳከም ሳይሆን ማህበሩ ቋሚ እንደመሆኑ መጠን ቋሚ ንብረት ማፍራት አለበት። ከዚህ አንጻር እዛው በገዳፋጂ ወለቴ አካባቢ ላይ ስላሴ ማውጫ ጋር ማለት ነው እጅግ በጣም ባለ ስምንት በር መጋዘንና ሱቆችን እየገነባን እየጨረስን ያለንበት ሁኔታ አለ ማለት ነው ስለዚህ ጨፌ ራሱን ግንባታዎችን ሲገነባ ራሱን እንደሚገነባ ራሱን እየገነባ በዛው ልክ አቋሙን ጠንክሮ ጊዜያዊ ስራ ሳይሆን ቋሚ ስራዎችን መስራት፣ ሰው ተኮር ህብረት ስራ ማህበራት ሰው ተኮር ነው። ያው እንደሚታወቀው ዘንድሮ አለም አቀፍ የኮፕ ኮፕ የሚለውን የኮፕ በዓልም ጉባኤም በኢትዮጵያ ነው የሚካሄደው እሱንም በማስመልከት ባዛር አሁን እየተጀመረ ያለበትን ሁኔታዎች አሉ። ለሱም የራሳችን እያዘጋጀን የምንገኘው ብቻም አይደለም ከፊታችን የሚመጣውንም የገና በዓልን የገና ጾም እንግዲህ ገብተዋል አሁን የገና በዓልንም ምክንያት በማድረግ ከወዲሁ ዝግጅታችን የላቀ ነው ማለት ነው። ስለዚህ ወጣቶቹን አባሎቻችን እያቀናጀን እያሰለጠን አሁን ከሰራተኛ ጀምርናል። ወደ ሰራተኞችን ወደ አባላቶችም ደግሞ ኖርድና ወደ ስራ የሚገቡበትን የሚነግዱበትን የሚሰሩበትን ያው ድርብ ድል እንድናደርግ እምነት አለን። ከዚህ ጋር ተያይዞ የማህበሩ መኖሪያ ቤት ጋር ተያይዞ የማህበሩ መኖሪያ ቤትም አለ የማህበሩ መኖሪያ ቤትም በፊት ሁለት ቦታ ተካፍሎ የነበረው አንድ ላይ ተደምሮልን ኦልሬዲ አሁን ተወስኖልናል። አንዱ ጥሩ ነገራችን ነው ብዬ አምናለው ማለት ነው። እሺ እንግዲህ ያው በተዘጋጁት ወደፊት ለገና በዓል ምክንያት በማድረግም የሚዘጋጁ ባዛሮች ላይም ማህበረሰቡም አባላትም እንደሚገበያዩ ተስፋ እናደርጋለን። ወደ ሁለተኛው ጥያቄ ሳልፍ በአሁን ሰዓት ማህበሩ አስፋፍቶ እየሰራ ባሉት ስራዎች ላይ በምን መልኩ ነው አባላቱን እየደገፈ ያለው እንዲሁም ደግሞ በአቅርቦት ረገድስ ምን እየሰራ ነው የሚገኘው? ማህበራችን አመሰግናለሁ። ያው ማህበሩ ማህበር እንግዲህ ማህበር ሲባል ሰባት መርህ ይኖሩታል። ሰባት መርሆች አሉት። ማህበር ሶስት ዋና ከሰባቱ ዋና ዋና ሶስት ነገሮች ላይ ያተኩራል። እሱም የጋራ ችግር፣ የጋራ ፍላጎት፣ የጋራን ጥቅም ለማረጋገጥ የሚደራጅ ማህበረሰብ ይገናኛል። ተመሳሳይ አዶልጅ ስለሆነ ተመሳሳይ ፍላጎት ስላለው በዛ ልክ እንሰራለን። ከዛ መካከል ያው ሁሉም መሪ መሆን አይችልም። የሚመራው ሰው ይመራል መምራት ያለበትን ናክል ይመራና ከዛም በኋላ ደግሞ ብስለቱንም ብቃቱንም እውቀቱንም ካገኛ ከመራ ተርሞውን ከጨረሰ በኋላ በምርጫ ለሚከተለው አካል ያሳልፋል ማለት ነው በምርጫ ዴሞክራሲያዊ እስከሆነ ድረስ ማለት ነው። ስለዚህ እኛ አሁን አንደኛ የመጀመሪያ ተርማችን ላይ እስካለው ድረስ ከጀመርንበት ጀምረን ለአባሎቻችን ብሎም ለማህበረሰብ ለአካባቢ ማህበረሰብ ትልቅ አገልግሎት እየሰጠን የመጣ ነው። አገልግሎትን ስንሰጥ ግን አባላቱ አንደኛ ዝቅተኛ ደመወዝተኛ የሆኑት ከሠራተኛ እስከ አባላት ድረስ ያሉት በየሶስት ወር ክፍያ ጤፍ ምርቶቻችንን እየወሰዱ ይጠቀማሉ። ተሳትፎ ተብሎ ነው የሚወሰኑ እንጂ ተሳትፎ ነው የሚባለው እንጂ ዱቤ አይባልም በዱቤ አይጠራም። አባል ነው ንብረቱ ነው ንግዱ ነው ተቋሙ ነው ይጠቀምበታል ማለት ነው። ሁለተኛ ለአባላቱ የስራ እድል መፍጠር ማህበሩ ካለው ከሚያመርተው ምርትም ሆነ ከታች ካሉትም አባላት ላይ በያስገባው ሙጋቢ ምርቶችም ሆነ ወደ ስራ እያሰለጠን ወደ ስራ እያስገባን እየነገዱ እንዲመልሱ ከማድረግ አኳያ እጅግ በጣም ልዩ ስራ ሰርተናል ማለት ነው። ለሁሉም ግንባር ቀደምት ተሞክሮ የምንሆን ለክልሎችም ለፌዴራልም በተለያየ ረገድ ለሚገኙት ሁሉ ተሞክሮ የምንሆንበት የህብረት ስራ ማህበር ነው ብለን እናምናለን። ብቻም አይደለም ከተለያዩ ከህብረት ስራ ማህበራት፣ ከዩኒዮኖች ጋር፣ ከኦሮሚያ ዩኒዮኖች ጋር፣ ከአዲስ አበባ ዩኒዮን ጋር፣ ከሁሉም ጋር በመሆን አብረን ሆንን ምርታመነታችንን እያሰፋን የስራ ዕድል ፈጠራንም እንዲሁም ደግሞ አካሄዳችንን እያስተካከል የህግ ማዕቀፍን በመከተል ውጤታማ እንዲሆኑ አባላቻችን ተጠቃሚነት እንዲያረጋገጥ የምንሄድበት ይሆናል ማለት ነው። ይህን ስንል በሁለት ቦታ ነው የሚካፈለው። አንደኛ ተቀጥሮ መስራት የሚፈልጉ ሰራተኞች አሉ። እነሱም አወዳድረው ብቃታቸውን አረጋግጠን መቅጠር ነው። ሁለተኛ ነግዶ መኖር የሚፈልጉት ራሳቸውን መቻል የሚፈልጉት አሉ። እነሱን ልምድ ሰጠናቸው እየሰሩ መሄድ እንዲችሉ ማድረግ ነው። ሶስተኛ የሁሉም አባላቶች በሙሉ የማህበሩ አባላት በሙሉ በማህበሩ ፊት እኩል መፍት አለው። ፍትሐዊ ማህበር ነው። ምቹ ሁኔታውን ከመፍጠር ባሻገር በአመት በአመት ኦዲት ተደርጎ ከኦዲት በኋላ ዲቪደንት ከፋፍላል ማለት ነው። ዲቪደንት ከተሰራ ስራዎች ላይ ካለነው ትርፍ ላይ ዲቪደንት እናከፋፍላልን። በዛ በዛ እያል አባሎቻችን ለነገም ተስፋ እንዲኖራቸው እያደረግን እንሄዳለን ማለት ነው። የሚሰሩ ስራዎች በጣም አመርቂና አስደሳች ስራዎች ናቸው እየተሰሩ ያሉት። እንግዲህ እንደሚታወቀው የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ከቅርብ ጊዜ ወዲህ የጀመረው የብድርና ቁጠባ አሰጣጥ ጀምሯል። ይህ የብድርና ቁጠባ አሰጣጥ አሰራር ምን ላይ ነው ያለው? እንዲሁም ደግሞ አባላቶቹ በምን አይነት መንገድ ነው መቆጠብ የሚችሉት? ይህንን ለተመልካቾቻችን አው ጨፌ ቆጠባና ብድር ቆጠባና ብድር በአዋጅ 985 2009 መሰረት የተዘራጃ ማህበር ነው። ማህበራችን ያው አንዱ አምፕሬላ ሆኖ ነው የሚቀጥለው። ራሱን የቻለ አመራር አሉት። ራሱን የቻለ ስራ አስጋጅ አለው። ራሱን የቻለ ስራ አስፈጻሚ አመራሮች አሉት ማህበሩ። ከዚህ አንጻር ጨፌ ቆጠባና ብድርም እንግዲህ አሁን አባሎቻችን ወደዚህ ወደ ቆጠባ እያስገባናል ነው። አባሎቻችን ለሁለት መንገድ ነው የሚቆጥቡት። አንደኛ ለስራ ይቆጥባሉ፣ ሁለተኛ ለመኖሪያ ቤት ግንባታ ይቆጥባሉ። ለመኖሪያ ቤት ግንባታ፣ ለአባላት መኖሪያ ቤት ግንባታ የሚውል ቆጠባን አስጀምረናል። ደብተር አዘጋጅተናል፣ እየተዘጋጀን ያለ ደብተሩን ባዘጋጀንበት ደብተር የምንሰጣቸዋለን። እንዲሁም የምንሰራቸው ስራዎችንም በይፋ አመራርም ሰራተኛ መልመላ ላይ ያለ ነው። አሁን ላይ ሰራተኛ መመላ ላይ ያለ ነው። ሰራተኛ መልመላን ከዝገባን በባንክ በኩል ተፈትኖ እንዲገቡልን ነው የምንፈልገው። ከኦሮሚያ ሕብረት ስራ ባንክ ጋር ስለምንሰራ ኦሮሚያ ሕብረት ስራ ባንክ መልምሎ ገምግሞ እንዲሰጠን እንፈልጋለን። ከዛ አንጻርም ነው አብረን የምንሰራው። በሰልጠና በተለያዩ ነገሮች እያበቃ ናቸው። ልምድ እየወሰድን ልምዳችንን እያስፋፋን የግድ መሄድ አለብን። ምክንያቱም ዘመኑ የፋይናንስ እና የሳኮ ዘመን ነው። ዘመኑ የቆጠባና ብድር ዘመን ነው። ከቆጠብሽ ትበደራለሽ፣ ተበድረሽ ከሰራሽበት ታድጋለች። ስለዚህ የእድገቱ ምንጭ ብድር ነው። ለብድሩ ደግሞ ምንጭ የሚሆነው ቆጠባ ነው። ቆጥብ፣ ተበደር፣ ስራ ይደግበት። የአንድ ግለሰብ ማደግ የሀገር ማደግን ያመጣል። የአገር ማደግ ደግሞ ያው ለዜጎች የመኖር ዋስትናን የሚያረጋግጥበት ተስፋና ትልቅ ዓላማ ነው ማለት ነው። ስለዚህ ከሀገር ውስጥ እስከ ሀገር ውጭ ድረስ የሚሄዱት አባሎቻችንም ሆነ ተመላላሽ ነጋዴዎችም ሆነ የፋይናንስ ችግር አይገጥማቸው ማለት ነው ወደፊት። ስለዚህ እዚሁ ቢሮ የሚሰራውን ቢሮ ብቻ እንዲሰራ ሳይሆን በጎን የራሱን ሌላ ተጨማሪ ስራ እየሰራ ቢሮ የሚሰራበት ሰዓት ቢሮ እንዲሰራ ከዛ ውጪ የራሱ ስራ እየሰራ ተጨማሪ የገቢ ምንጭን እየፈጠረ ተበድረው እየሰራ እንዲኖር ነው የምንፈልገው ማለት ነው። ስለዚህ ማህበሩ ከሁሉም በላይ ከሁል ጊዜም በላይ የፋይናንስን ፕሮብሌም ወይም የፋይናንስ ችግርን ይቀርፋል ብለን ነው የምናምነው። ስለዚህ ጨፌ ሳኮ አባሌውንም አባል ያልሆነም መቆጠብና መበደር ይችላል። አባል ያልሆነ ይቆጥባል፣ ይበደራል። አባል የሆነው ደግሞ የመቆጠብ ግዴታውን ይቆጥባል። ነገር ግን በፍቃደኝነት ቆጥቦ ደግሞ ለስራ መበደርና መስራት ይችላል ማለት ነው። ስለዚህ የግድ አንድ አይነት አላማ እስካለን ድረስ ባልን አላሞቻችን ላይ የምንሰራበት ሁኔታዎች ይኖሩናሉ ማለት ነው። ስለዚህ በተቻለ መጠን ማህበራችን በሁለቱም መንገድ ጥሩ ሂደት ላይ ናለ። ቀደም ብለን የተዘጋጀንበት ዝግጅታችን ጥሩ የነበረ ማህበር ነው። ስለዚህ ወደፊትም በአርያነት የምናልፍና የምናድርግ ይሆናል ብዬ አምናለው ማለት ነው። ይህን ይመስላል። እሺ እንግዲህ ክብር ፕሬዚዳንት ወደ መጨረሻው ጥያቄ ላይ ደርሰናል። በመጨረሻም ለጨፌ ወጣቶች ሁለገብ ህብረት ስራ ማህበር አባላትና አዲስ አባል መሆን ለሚፈልጉ ማህበርተኞች ምን መልእክት አሉት? ምን መልዕክት ማስተላለፍ ይፈልጋሉ? አመሰግናለሁ። ያው አባላት የሆኑት የሚጠቀሙት ጥቅማ ጥቅሞች ከዚህ በፊት እንደገለጽኩላቸው ነው በተጨማሪነት ግን አባል የሆኑት ሊደሰቱ ይገባል፣ ደስ ሊላቸው ይገባል በሁሉም ነገሮች። ለምሳሌ ቢሮ ሲመጡ እኔ ያገኙኛሉ፣ በቀጥታ ያገኙኛሉ፣ ያነጋግራቸዋለሁ። በጥሩ ሁኔታ ማነጋገር ነው፣ ሀሳቡን መረዳት ነው፣ የስራ ፍላጎቱን መረዳት እና ማሰማራት ነው። ስለዚህ ብቻም አይደለም፣ ጠዋት ወይም ቀደም ብለን የወጣ ነው ከዓላማችን ውስጥ አንዱ የመኖሪያ ቤት ችግርን መቅረፍ ነው። እሱ ላይም ጥሩ ላይ ስላለን በዛ ልክ ነው የምንሄደው ማለት ነው። አባልነትን የሚመጡት ደግሞ አባል ለመሆን የሚመጡት ሁል ጊዜም እንደምንለው ማክሰኞና ሐሙስ ቢሮችን በመምጣት ጀሞ ቢሮችን የሚገኝበት ጀሞ አንድ ወደ ለቡ መሄጃ ላባጆ አለ። ከላባጆ በላይ ኮንድምን መጨረሻ ላይ ሲደረስ ታጥፎ መምጣት ይችላል። አስፓልት ዳር ነው፣ ጨፌ ወጣቶች ሁለገብ ቢሮ ማለት ይችላል ከሰበታም የሚመጣው ከሚካኤል ወይም በስተ አየር ጤና የሚመጣው ሁለቱም ወደ ለቡ ሲታጠፉ ነው የሚመጡት። ከማብራት ታይል የሚመጣው ደግሞ ላባጆ መጨረሻ ላይ ወይም የኮንዶሚኒየሙ ቤተክርስቲያኑ መዳን ቤተክርስቲያን ጋር አለፍ ብሎ የመጀመሪያ ቅያስ ወደ ቀኝ ይታጠፋል። መቶ ሜትር እንደ ገቡ ጨፌ ወጣቶችን ያገኛሉ። እዛ ቦታ ላይ እየመጡ ኦር ሎኬሽን በዚህ በስልክ ቁጥሮቻችን አግኝቶን መጥቶ መረዳት ይችላሉ። አባል መሆን የሚችሉት መጀመሪያ መጥቶ ግንዛቤ በመውሰድ ና ከግንዛቤ ና በደንብ አድርጎ የማህበሩን ራእይ፣ አላማ፣ ግብ ከተረዱ በኋላ ነው አባል መሆን የሚችሉት ማለት ነው። ይሄን ይመስላል። እሺ፣ ክቡር ፕሬዚዳንት ለዛሬ የነበረን ቃለ መጠየቆች እነዚህን ይመስሉ ነበረ። ተመልካቾቻችንም ጥሩ ግንዛቤ እንዳገኙ ተስፋ እናደርጋለን። ያሉትን ጊዜ ሰውተው ባሉት በተጣበበች ሰዓት ለእኛ ጊዜ ሰጥተው ይህን ቃለ መጠየቅ ቆንጆ ቃለ መጠየቅ አብረውን ስላደረጉ እናመሰግናለን። እግዚአብሔር ያክብርልን። እንግዲህ ውድ ተመልካቾቻችን ለዛሬ የነበረን የቃለ መጠየቅ ሰዓታችን ይህን ይመስል ነበር። እናንተም ጥሩ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ከቀሪ የጨፌ ፕሮግራሞች ጋር መልካም ጊዜ